አይናችን ይማትራል። አሁን አም ይማትራል እዛም ነበር ረሱል አለይሂ ሰላቱ ወሰለም አይናችሁ አጅነቢይ ላይ ከማተረና አይናችሁ ካረፈባችሁ ወደ አንድ ህታች ወደ አንድ ወደ ሚስታችሁ ጋር ሂዱና ሀጃችሁን ፈጽሙ አሉ። ልክ ሶፍትዌር አፕዴት እንደሚደረግ፣ ስታክ እንዳያረግብን ሞባይላችን ፍሬሽ እንደምናረገው፣ ተጅዲድ እንደምናረገው ረሱል አለይሂ ሰላቱ ወሰላም ወደ መስጊድ አስር አስሩ ወቅት ላይ ነው ራስሉል ጀናባ ላይ ታገኙታላችሁ ቡሉጉል መራም ዑምደቱል አሕካም የቀራችሁ እህቶች ወንድሞች ስለትጥበት ሲናገር ነብዩ ዐለይሂ ሰላቱ ወሰላም አስር ሰላት ላይ ወደ መስጊድ እየመጡ ሰው ናቸውና፣ አጅነቢ እግር እግር እኮ ነው ያዩት። እኔ እናንተ ሽንጥዳሌ ጦት፣ መቀመጫ ምን እያልን ስንቱን አማትረን፣ እንደው ጭራሽ ከለናቸው እስኪፈዝ ድረስ እናያለን። አይደል እንዴ? አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ሸኮራዊ ሶፍያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት? ሶፍያ ናት ሀብሳ ናት ይላል። ብቻ ቀረብ ወደ ሆነችው ወደ አንደኛ ታችን ቤት ገቡና ሀጃ ፈጸሙ። ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፋ አደለም ብርድ ልብስ አጠብ አይደለም ሰው አስር ሰላት እየጠበቃቸው ነው። ተንጓደደ አሱሩ መሸ። አንገት አቀርቅሮ ሲመጡ አይተዋቸዋል። የት እንደተሰወሩ ገረማቸው። ረሱል አለ ሰላም መጡና፣ አነኒሳ ወጅሃ ሸጣን ወደቡርሃ ሸይጣን። ሴት ልጅ ከፊቷም ሸይጣን ናት ከኋላም ሸይጣን ናት፣ ማለት ወስዋስ ናት። እኔ ወደ እናንተ እየመጣሁ አንዲት አጅነብይ ሴት ጋር ተጋጨሁ፣ የመላቱ አየሁኝ፣ ወደ ሰላት መምጣት ትቼ አንደኛ ቷ እናታቸው ቤት ገብቼ ሀጃይም ፈጸሙ። ታሪኩን እንደሰማችሁት ነው። እንግዲህ ታሪኩ ባለቤት ውስታቱ እንደነገረን ለሰዎች ሁሉ ሮል ሞዴል ይሆናል የተባለው ነቢይ ያደረገው ነው፣ መሐመድ ማለት ነው። የሴት ተረከዝ አይቶ እንደዚህ ከተወሰወሰ ና ወደ ሚስቱ ሮጦ ሮዶ እንደዚህ ካደረገ በዚህ በ21 አንደኛው ሴንቸሪ ከኛ ጋር ቢኖር ደግሞ ምን ሊፈጠር እንደሚችል ማሰብ ነው። ትክክለኛ ሀዲሱ የሚገኘው ሳይ ሙስሊም 1403 ኤሌ ሲሆን መመሪያው ራሱ ቻፕተሩን ይላል፣ ቻፕተር ሪከመንዴሽን ቱ ዘ ዋን ሁ ሲስ ኤ ወመን ኤንድ ኢዝ አትራክትድ ቱ ሃር ቱጎ ሂዝ ዋይፍ ኦር እስሌቭ ውመን አንድ ሃቭ ኢንተርኮርስ ዊዝ ሄር አንድ ሰው ሴት አይቶ ከተሳበባት ከዛ ከሚስቱ ጋር ሄዶ ወይም ባሪያውን ግንኙነት ግንኙነት ለማድረግ የተሰጠ ምክር ይላል። በእስልምና ሚስቱን ብቻ ሳይሆን ሰራተኛውን መገናኘት፣ ባሪያውን መገናኘት፣ ባሪያውን መገናኘት ይችላል። እና መንገድ ላይ አንድ ሴት ካየ አንድ ሙስሊም ሮጦ ሄዶ ባሪያውን ወ ቤት ያገኘውን ብቻ ሰራተኛውን የሚሆን ሚስቱን ወሲብ ስለማድረግ ነቢዩ ምን እንዳደረገ ቀጠል አድርጎ እንዲላል ጃቢር ሪፖርትድ ዳት አለስ ሚሰንጀር ሰው ወመን ጃቢር እንዳስተላለፈው ያላ መልእክተኛ ሴትየ ይላል ን ሶ ሂ ከምቱ ዝ ዋይፍ ዜነብ አሽ ወዝ ታኒንግ ሌዘር ን ሃድ ሴክል ኢንተርኮርስ ዊዘር ከዛ እሷ ዜነብ የምትባለው ደግሞ ሌዘር እየሰፋይ ነገር ነበር። ከዛ መጣና

ትመጣለች፣ ትሄዳለች። ስለዚህ አንድ ሰው መንገድ ላይ ሴት ካየ ሮጦ ሄዶ ሚስቱን ግንኙነት ያደርጋት። ምክንያቱም ሴት በሴጣን ወይም በአጋንንት መልክ እንደዛ ተሆና ስለምትመጣና ስለምትሄድ እንግዲህ የእሱን ስሜት መግታት ስላልቻለ ሴትን በመንፈረጃት ማለት ነው። ከአጋንንት ከሴጣን ጋር መሰላት። እህቴ እሱ ተወስውሶ እዛ እየመጣ አንቺም በሴጣን ይመስልሻል። እሱ ተወስውሶ መንገድ ላይ ሴት ባየ ቁጥር አንቺ ስሜት ውስጥ ባልሆንሽበት መጥቶ ግንኙነት ሊያደርግሽ ተፈቅዶለታል። ይሄ ምን አይነት ሃይማኖት ነው? ምንም ባላሰበችው ላይ መጥቶ ግንኙነት ሊያደርጋል ለሱ የተፈቀደ ነች። የእሷ ስሜት በምንም አይጠበቅም፣ አይከበርም። እንግዲህ ይሄን እንዴት ብለን ነው ሮል ሞዴል አድርገን ልንከተለው ምንችለው? ሱናና ቢዳ ውስጥ 372 ላይ አይሻ ሪፖርተድ አይሻ እንዳስተላለፈችው አዩዝድ ቱ ራብ ኦፍ ዘ ሴመን ፍሮም ዘ ክሎዝ ኦፍ ዘ መሴንጀር ኦፍ አላህ። ምን ትላለች አይሻ? ከልብሱ ላይ ስፐርሙን እፈቀፍቅ ነበር ትላለች። ራሱን መግታት ካልቻለ አንድ ሰው እንዴት ነው ለሌሎቹ ሮል ሞዴል የሚሆነው? አያታችሁ መንገድ ላይ ሴት አይቶ እየሮጠ ወደ ቤት ሄዶ ሠራተኛውን ወይም ሚስቱን ግንኙነት አድርጎ፣ ሴቶች እኮ በሴጣን መልክ ይመጣሉ። ሴት መንገድ ላይ ስታዩ ሮጣችሁ ሄዳችሁ ቤት ያለውን ሰው ግንኙነት አድርጎ ብሎ ቤላችሁ ራሱን ማይገታ አመንዝራ አስተሳሰብ ያለው እንደሆነ ግልጽ ነው። ምክንያቱም መጽሐፍ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ አምስት ቁጥር 27 ላይ አታመንዝር እንደተባለ ሰምታችኋል። እኔ ግን ላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ሰው አይቶ የሚመኝ ያውም ትዳር ኖሮት ነው እንግዲህ ምኞት ውስጥ የሚገባ ያችን የተመኛትን እያሰበ እዚህ ሴክስ የሚያደርግ ካለ እሱ ከሁለቱም ጋር መንዝሯል። ያ መንዝራነት ነው፣ ራስን አለመግታትም ነው። እንዴት ነው እሱ ይህንን ሮል ሞዴል ነው ብላችሁ ተከተላችሁት? ሙስሊሙ ምላሽ ብትሰጡን ደስ ይለናል።